ያው እንዳገባው እያልክ አንደኛ ሴት ናት፣ ሁለተኛ ደግሞ ሆ በጣም የሚወዳት ግን እ እያመጡ ነው። ስንቱን ታዘብነው ነው መሰለሽ፣ ስንቱን ያስተዛዝበናል። ሄ ትክታክ ነገራቶች ከባድ ናቸው፣ ግን ፈጣሪ ያቀ ሱቃን ነው። ምናለ ኢቶ በሆንኩ ብዬ ወይ እንደ ጓዱ ቤት ተማለቀስ እዛ ሆኜ ጥሩ ነው ያለው ነገር። እስቲ ሰኞ ምናምን አዎ እንግዲህ አልተሀራረደ እዛ ያሉትን ትንሽ እያወራ ነበርና፣ ጥሩ ነው ሁኔታው ግን ያለው ደግሞ ሁሉም ጓደኞቿ በመሄዳቸው ደሰረኛው ቢያንስ ቢያስ እዛ በቃ ሲያዋ ተራ በተራ አይከፋትም እንኳን ሰው ሀገር ላይ ከባድ ነው። አንቺ እኮ ነው የምትበለው የምር እኔ ስለምወዳትም እንደሆነ አላውቅም። ዝም ብዬ ራሱ በቃ ቁጭ ብላ ላይ ብዬ ተጫወተች ራሱ ወዲም ነው የሚለው ሳያዝም ብዬ በጣም በቃ በራሱ አለም የሚኖር ሰው ሁሌም ቢሆን ያሳዝናል። የልባችንን ስለሚያይ በጣም አይቶላት በሰላም በጣም አርበዳ ሰው እራሱ የምር በቃ ሰው እንደሚወዳት እራሱ ሰው እንዳላት እኔ እንጃ። በቃ ሄደው ሲያዋት ቪዲዮ ሲሰሩላት ሁሉም ምናምን በቃ የሚሰድባት ሰው እራሱ እንደሚወዳት ታውቂያለሽ። ግን የምር ግርም ነው በቃ እኔ እንጃ። ይሄን ያክል በቃ በየቦታው ሲተቻት ያኔ የሆነ የሆነ ነገር ምናምን እንትን ብሎት ሞቅ ምናምን ብሎት ወይ የሆነው ሶ ሲሳደባይቶ ምናምን የሚሰድቧት ሰው እራሱ በጣም ነው የሚወዳት

ደግሞ አንዳንዱ ሰው አይ ተፈጥሮሽ አንዳንዴ በቃ የሆነ የሰው መሀባ በቃ ሰው እንደ ተወደጃለሽ አለ ይችላል፣ አይደል እንደዚሁ በቃ ሰው የልቧን እያየ ነው መሰለ ይመር፣ የዋህነቷን ምናምን በቃ ንጫፍ ነገር። ፈጣሪ ያቅናን፣ እናንተም ጠንክሩ። አመሰግናለሁ። እናንተን በርቱ። እኛማ ፎቶዋን ሚኪ ፎቶ ምናምን አንስቶ ታሳየን ወዲህ ምናምን

ለሀይር ነው። ምናልባት ከሆነ ነገር የምንጠብቃት ፈልጎ ይሆናል። ወይም ወዳጅ ጥራቷ እንድትለይበት ፈልጎ ይሆናል። ሊያስተምራት የሆነ ነገር ሊያስተምራት ፈልጎ ይሆናል። ወይ ከሆነ ነገር ከሆነ ነገር ጠብቋት ሊሆን ይችላል። እንዲህ በጣም ይኖር በነገራችን ላይ ፈጣሪ ለእኛ የተሻለውን ነገር ነው የሚያደርግልን እኛ ለጊዜው አይመስለንም እንጂ

ወይም ሊያስተምራት ፈልጎም ሊሆን ይችላል ብዬ ራሴ ናዝናለሁ። ፈጣሪ ጋር ሁሉም ነገር እሱ በኩል ነው ና በጣም በጣም ሄ አሁን የሆነ ምንድነው የመሰለሽ፣ የሆነ በጣም አስቸኳይ ምናምን መሄድ ያለብሽ ቦታ ሆኖ ወይ በቃ የሆነ ነገር መኪና ኖሮች ከሆነ ወይ ቤንዝል አልቆብሽ ወይ መንገድ ተዘግቶብሽ ምናም ትቀሪያለሽ። ከዛ ነገር እኛ ግን እንናደራለን በመቅረታችን አይደለም፣ በጣም ነው የምናደርግ። ፈጣሪ ግን እኔ ሁሌ ለምን አትሞላልኝም? ሁሌ እንዳስቀርኸኝ ወደኋላ ምናም ነው ምንለው። ግን ለዛ አይደለም ማለት ከአደጋስ ጠብቆን ይሆናል። ከብዙ ነገር ጠብቆን ሊሆን ይችላል እና ፈጣሪ ያደርገው ሁሉ ምክንያት እንዲህ በጣም በጣም ሰው አይደለም አንረዳም። ያኔ ታለፈ በኋላ አዎ አናቅማ እኛ ስለማናቅ እኛ ያው ግልጽ ነገር ማየት ስለምንፈልግ እንደዛ ስለሆነ ያው አንረዳም። አሁን እንደዛ እንግዲህ የሰኞውን ወር የምንሰማበት የምንደሰትበት ያድርግ። እንዲ እኔ ግን ሳምንት እንደዚህ ሆኖ ነው። እንዲፊት እኮ ነው ቶሎ ቶሎ ነበር የሚደርስብኝ። አሁን ደግሞ እርቀቱ ገና ደግሞ ኮረብ ነው። ዛሬ እንትን ነው ነገራችን። ሊሆነ ነገር ስትፈልጊውና ስጠብቂው በጣም ነው የሚረዝምብሽ እንደዛ ነው የሚሆነ ላይ ቁጭ ይላል ማክሰም የለም እኔ ገርሞኝ ቀን ሆነ ቆጥረዋል ገና ሶስት ቀን እኮ ነው እንዴ ረዱዬ ሰላም ደሪ የኔናት ደና ደሪ እስካሁን ስለተቀመጥ እና ፎሎ አደርጋችኋት ረዱን ፎሎ አድርጓት አልተመቸኝ እውነት መንገድ ላይ ተመለስኩ ደበረኝ

ፊደሎቹ ስለሚቀራረቡ ቢቀይር ይቻላል፣ አይታወቅም። እንዲህ ምን አንቺ፣ ዋናው ቤትሽ ውስጥ አንበሳ ይኖር እንጂ አርድልሽ የሚሆን ምንድነው? አውርጅልሽ፣ አውርጅልሽ። አይ የሚታረድ አልፈልግም። እንዲ የበሬ ስጋ እያለ ነው የአንበሳ ምን እንደምታገኝ። አረኔ ቤት በያላልኩ በኢየሱስ ብዙ ናቸው። ሽካሩ እንልካቸዋል። እሺ ያልሽ ስሚ ስሚ ሆና እ ቲጂ ሀበሻዊት ሞተር ሞተር አለች። ልነዳው ነው ወይስ ላስነዳው ነው? ቲጂ ንገርኝ። መጀመሪያ እሺ፣ ከዛስ እኔ አንበሳው አይደለም እሺ ገዛዝ ቀልድ እኮ አይደለም ቁም ነገር ነው። እኔ ቲጂ ገጽ ላይ ወጥታ ድምጿን ካሰማች ጉራግኛ ከፍቼ በቪዲዮ ጨፍራለሁ። እውነቴን ነው ይሄ ቃል አላጥፈውም። አንበሳም አልፈልግም እንደማልፈልግም። ይቅርብኝ ይቅርብኝ። ቲጂ በድምፅ ካወራች ቪዲዮ ከፍቼ ጨፍራለሁ አለ አንበሳ። የሚባል ነገር አልፈልግም ነው ቲጂ ማለት መቼም አታውራም። ዘላለም ነው የማታወራው እዚህ ቲክቶክ ላይ። እኔ እስካለሁ ድረስ እኔም ዘላለም አልጨፍርም አንበሳ እና ይቅርብኝ። አንበሳ እኔ ቲጂ ካወራች ችግር የለም ከአንበሳ እኔ በጭንቅላት የቆሜ ነው ቲጂ፣ የመጨፍርልሽ። እውነቴን ነው የምልሽ። አንቺ ብቻ ወሬ ስሚኝማ። ቲጂ እንደዚህ አድርጊ፣ ቀይ ነግርሻ አለ ውስጥ እውነት ነው። ምን ችግር ያለብ ምስልሽ ነው እውነት ቢዲዮ ከብቻ ነው ጨፍረው ያውልሽ፣ ያውልሽ አንቺ አሰሚም አሉ ማለት ነው። እንዲያድርጊ ቲጂ፣ የሆነ ሰው አጠገብሽ አምጪና አሶሪና የኔ ድምፅ ነው ቢያት፣ አይ ሶሪ ይሄማ እኔም እኮ ቦይስ አድርጌ እኮ ለሌላ ሰው አስደምጠዋለሁ ካረጋገጠልኝ በኋላ ነው የምጨፍረው። እዚህ ጋ ደግሞ የትጂን ድምፅ የምታውቁ ደግሞ ካላችሁ በመዋሸት ትተባበሩልኛላችሁ። አይ እዚህ ጋ የሉም፣ ግን ሌላ ቦታ አሉ። ታያችሁ ከዛ ለሱ አማወርደውና አንበሳ ለነሱ አወርዳለሁ። አይ ለደበቀልኝ ሰው በሙስና አይቻልም።

እሺ አሁን እኮ በምንም እኮ እኔ አላምነው ማለት። አሁን ለምሳሌ ቲጂ መጀመሪያ ሰላም ብላሽ አልጨፍርም ብትይስ ብዙ ነው የምናደርግሽ። አለንም መራ ይሄ ሁሉ ሰው እኔ ጨፍሬ አውቃለሁ። ውስጥ ላይ የምር አናስታውስም። እኛ ኑሮ ስለተወደደ አናስታውስም የድሮ ነገር። አሁን ስሚ እሺ፣ በቃ ታውራና ጨፍራለሁ። ታውራና ጨፍራለሁ። አሁን አንቺ አሁን አንቺ ሁለት አንበሳና አንድ ሞተር ይወርድልሻል ተብለሽ አልፈልግም። ወሬ ነው ወሬ ወሬ። ይሻለኛል። አንበሳ አንበሳ ጉራግኛ ጨፍሪ። እሬ አንድ አንበሳ በኋላ ደሞ ሰማል አንድ አንበሳና ቲጂ ሞተር አለች። ከዛ ቲጂ ስታወራ ነው አንበሳ አሁን ጨፍራለች። ሙና አንበሳ ታየው። ማን ነው? አንበሳ ነው። ያሬ ኮቪድ ወጥቼ ጨፍራለሁ። ተባበርካለሁ። ላይቭ ትግባ ችግር የለብኝም። ግን አሁንም ጨፍራለሁ አይ እንትና ቲጂ ወይ ወንድ ምናም ሆነ ይሆናል። አላወራም ያለችው። አዎ እኮ እኔ ፍቅር ማለት ነው መጠርጠር ፍቅር፣ የኔ ፍቅር